የአፍሪካ ህብረት ለፕሬዝዳንት ትራምፕ መልስ ሰጠ። የአፍሪካ ህብረት ኮሚሽን ባወጣው መግለጫ ሰሞኑን በናይጄሪያ ውስጥ በክርስቲያኖች ላይ ያነጣጠረው ግድያ መፈጸሙም ፕሬዝዳንት ትራምፕ ማውገዛቸውና ይህንን ተከትለው በናይጄሪያ ላይ ወታደራዊ እርምጃ መዛታችሁን ጠቅሷል። በዚህ ጉዳይ ላይ ህብረቱም ባለስድስት ነጥብ የአቋም መግለጫ ለማውጣት መገደዱንም አስረድቷል። እነዚህም አንደኛ፣ ናይጄሪያ ለረጅም ጊዜ የቆየች ትልቅ ዋጋ ያላት የአፍሪካ ህብረት አባል ስትሆን በክልላዊ መረጋጋት፣ በጸረ ሽብርተኝነት፣ በሰላም ማስከበር ተነሳሽነትና በአጉራዊ ውህደት ላይ ቁልፍ ሜና እየተጫወተች የምትገኝ ናት ብለዋል መግለጫም። ሁለተኛም ናይጄሪያ ውስጥ ጉዳዮቿን ማለትም ደህንነቷም የሃይማኖት ነጻነትና ሰብአዊ መብትም በተመለከተ ከህገ መንግስትና ከዓለም አቀፍ ድንጋጌዎች ጋር በማስተሳሰር የማስተዳደር ሉዓላዊ መብቷን የአፍሪካ ህብረት ሙሉ በሙሉም ያከብራል። ማንኛውም የውጭ ተሳትፎም የናይጄሪያም ሉዓላዊነትንም የግዛት አንድነት የሕዝቧም አንድነት ማክበር ይኖርበታል። ሦስተኛም የአፍሪካ ህብረት ኮሚሽን የናይጄሪያም ህገ መንግስት የሃይማኖትና ነጻነት እንደምጠብቅና መንግስትም በማንኛውም አይነት በሃይማኖት ላይ የምደረግ ጫናም እንደሚቃወም ይገነዘባል። አራተኛ ናይጄሪያም፣ በሁሉም የሃይማኖት ተከታዮች ላይ የሚደርሱ ውስብስብ የደህንነትን ችግሮችንም ያጋጥሟት በመሆኑም የአፍሪካ ህብረት የዝ ጥፋት ፍጻሜዎችም ለሕግ እንዲያቀርቡም ዓለም አቀፋዊና ክልላዊ ትብብር እንዲያደርግለት ይጠይቃል። አምስተኛ የአፍሪካ ህብረት ሃይማኖትን እንደ ጦር መሣሪያ የመጠቀምና ያለውንም የደህንነት ችግር የሚያቃልል ትርክት ውድቅ ያደርጋል። ሁሉንም አይነት ግጭት ከሃይማኖት ዓላማ ትርክት ጋር መዋሃድ ውጤታማ መፍትሄዎችንም ሊያደናቅፍና ማኅበረሰቦችንም ሊያናጋም ይችላል ብለዋል። ስድስተኛም አሜሪካን ጨምሮ ሁሉንም የውጭ ሀገሮች በናይጄሪያ ላይ የተናጠል ወታደራዊ ጣልቃ ገብነት እንደሚፈጸሙ ከማስፈራራት ይልቅ በዲፕሎማሲያዊ ውይይት፣ በደህንነት መረጃና በአቅም ግንባታ ላይ እገዛ ሊያድርጎም ይገባል የሚሉ ናቸው።